ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ ገጽ መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማድረስ ቤዛ ቤት አራጌ አብሬያችኋለሁኝ። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። በኢትዮጵያ በ2033 ኤሌክትሪክ ተሽከርካሪዎችን ከ40 በመቶ ወደ 80 በመቶ ከፍ ለማድረግ ታቅዷል ተባለ። የኢትዮጵያ መንግስት ከጥር 2017 ጀምሮ በነዳጅ የሚሰሩ መኪና ወደ ሀገር ውስጥ እንዳይገባ ሙሉ በሙሉ መወሰኑ ይታወሳል። ኢንጂነር ባህሮ ኦልጅራ ለብስራት ራዲዮ እንደተናገሩት የኤሌክትሪክ ተሽከርካሪ ተጠቃሚዎችን ለማበራከት ከተዘጋጀው የታክስ ማበረታቻ ጎን ለጎን የኢትዮጵያ መንግስት ከጥር ጀምሮ 2017 በነዳጅ የሚሰሩ መኪና ወደ ሀገር ውስጥ እንዳይገባ ሙሉ በሙሉ ማገዱን አስታውሰው፣ እነዚህ ማበረታቻዎችም ከውጭ የሚገቡትን ቀረጥናም ለግል ቤት ቻርጀሮች ነጻ ማድረግ ግለሰቦችና የንግድ ድርጅቶች በኤሌክትሪክ ተሽከርካሪዎች ላይ ኢንቨስት እንዲያደርጉም የሚያበረታታው መሆኑንም ተናግረዋል። በዚህም እንደ ሀገር በ2033 የኤሌክትሪክ ተሽከርካሪዎችን ቁጥር ከ40 በመቶ ወደ 80 በመቶ ለማሳደግም ትልቅ እቅድ በሚያዝ የትራንስፖርት ዘርፉን ለመለወጥ መመሪያዎች በማዘጋጀት እቅድም ተይዟል ተብሏል። የሀገሪቱን ቀጣይ የትራንስፖርት ዘርፍ በሚመራበት ስትራቴጂ ጋር በተያያዘ መነዳጅ የሚሰሩ ተሽከርካሪዎችን ለመቀነስ የተያዘው እቅድም ውይይት የተደረገበት መሆኑን ለማወቅም ችለናል። ዘገባው የትዕግስት ላቀው ነው። ለአራት ዓመታት የዘረፋና የውንብድና ተግባራትን ሲፈጽም የነበረው ግለሰብ በእስራት ተቀጥቷል። በምዕራብ ወለጋ ዞን ኖሌ ካባ ወረዳ ውስጥ የጦር መሳሪያ በመታጠቅ ለአራት ዓመታት የዘረፋና የውንብድና ተግባራትን ሲፈጽም የነበረ ግለሰብ በእስራት መቀጣቱን የምዕራብ ወለጋ ዞን ፖሊስ ዋና መምሪያ አስታወቀ። የዋና መምሪያው የኮሚኒኬሽን ጽህፈት ቤት ኃላፊ ዋና ኢንስፔክተር ቹቹ ኢቱ እንደገለጹት ተከሳሽ ምስጋና ሲምብሮ የተባለው ግለሰብ ለአራት ዓመታት የጦር መሳሪያ በመታጠቅ የዘረፋናም ውንብድና ተግባር ሲፈጽም በመገኘቱ በቁጥጥር ስር ውሎ በህግ ተቀጥቷል። ተከሳሹ ከ2012 አንስቶ እስከ 2016 ዓ ም ድረስ በምዕራብ ወለጋ ባሉ ወረዳዎች በመንቀሳቀስ የዘረፋናም የውንብድና ተግባሩን ሲፈጽም የነበረ ሲሆን በተለይም ሰደሌ አደሬ የተባለ ቀበሌ ሰዎች ሰዎችን አፍኖ በመውሰድ ገንዘብ በማስፈራራት ሲቀበል የነበረና በአሳቻ ሰዓት የግለሰቦች ቤት ሰብሮ በመግባት የእጅ ስልኮችን፣ ጌጣጌጦችና የተለያዩ አልባሳትን ሲዘርፍ እንደነበረን በማስረጃ ተረጋግጧል። ተከሳሹ በ2016 ዓ ም መጋቢት ወር ላይ ከአንድ ግለሰብ ቤት በአሳቻ ሰዓት በጨለማ በመምጣት ግምቱ 358200 ብር የሚገመት ቁሳቁሶችን በመዝረፍ ሊሰወር ሲል በአካባቢው በሚንቀሳቀሱ የተቀናጀ የጸጥታ ግብረ ኃይል በቁጥጥር ስር ውሏል። ፖሊስም በቁጥጥር ስር የዋለውን ተከሳሽ ላይ አስፈላጊ ነው ያለውን ማስረጃ ለማጠናከር የምርመራ መዝገቡን አጠናቆ ለአቃቤ ሕግ ልኳል። የኦሮሚያ ክልል ጠቅላይ አቃቤ ሕግ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የዘረፋና የውንብድና ተግባር ክስ የመሰረተበት መሆኑን ተናግሯል። የኦሮሚያ ክልላዊ መንግስት ጠቅላይ ፍርድ ቤት የምዕራብ ምድብ ችሎት ሰሞኑን በነቀምት ከተማ ባስቻለው ችሎት ተከሳሽ ምስጋና ሲብሮ በ19 ዓመት እስራት እንዲቀጣ ወስኖበታል ስትል ሰማራ አለባቸው ዘግባለች። ወደ ባህር ማዶ መረጃችን ስንሻገር የለንደን የመጀመሪያው ሙስሊም ከንቲባ ሳዲቅ ካን ለኒውዮርክ አዲሱ ከንቲባ የእንኳን ደስ ያለህ መልእክትን አስተላልፈዋል። የለንደን ከንቲባ ሳዲቅ ካን በኒውዮርክ ከተማ ከንቲባ ውድድር ላይ ታሪካዊ ዘመቻ በማድረግ ላሸነፈው ማምዳኒ በኤክስ ላይ በለጠፉት መልእክት እንኳን ደስ ያለህ ብለዋል። የኒውዮርክ ነዋሪዎች ግልጽ የሆነ ምርጫ ገጥሟቸዋል፣ በተስፋና በፍርሃት መካከል። እናም ልክ በለንደን እንዳየነው ሁሉም ተስፋ አሸንፏል ሲሉ ካን ደስታቸውን በመግለጽ ማምዳኒ በታሪካዊ ዘመቻቸው እንኳን ደስ ያለህ በማለት ጽፈዋል። ካን እንደ አውሮፓውያን አቆጣጠር በ2016 የለንደን የመጀመሪያ ሙስሊምና የመጀመሪያው ከአናሳ ጎሳ አሸናፊ ከንቲባ በመሆን በሀገረ እንግሊዝ ታሪክ ሰርቷል። ከኒውዮርክ በተጨማሪም ዴሞክራቶች በቨርጂኒያና በኒውጀርሲ የግዛት ገዢዎች ውድድር ላይ ለፓርቲው በጣም አስፈላጊ ድል አግኝተዋል። አብጌል ስፓንበርገር በቨርጂኒያም ታሪክ ሰርታለች። የቨርጂኒያ ግዛት የመጀመሪያዋ ሴት ገዢ ትሆናለች። በከፍተኛ ገንዘብ የተደገፈ አቅም ስለነበራትና በምርጫ ቀዳሚ ስለነበረች ታሸንፋለች ተብሎም ተጠብቆም ነበረ። ዲሞክራቶች አሁን በግዛቱ የልዑካን ምክር ቤት ውስጥ ተጨማሪ ድጋፍ ማግኘት ይችሉ እንደሆነም ለማየት ይሞክራሉ። ይህንን ማድረግ ከቻሉ ሪፐብሊካኖች ትልቅ መልእክትል ያስተላልፋሉ። የኒውጀርሲ ምርጫ የሚያሳየው በሚኪ ሽሬልና በፕሬዚዳንት ፕ በሙሉ ድጋፍ በነበራቸው የወግ አጥባቂው የሬዲዮ ፕሮግራም አዘጋጅ ጃክ ሲያትሬሊ መካከል የቅርብ ፉክክርም ታይቷል። በምርጫውም ዴሞክራቶች ድል ቀንቷቸዋል። ኢራን ለሶስት ዓመታት ያሰረቻቸውን የፈረንሳይ ዜጎችን ከእስር ለቃለች። ኢራን ቤተሰቦቻቸው ያልተቀበሉትን የስለላ ክስ በመመስረት ከሶስት ዓመት በላይ በእስር ያቆየቻቸውን ሁለት ፈረንሳውያንን ከእስር መልቀቋን የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ተናግረዋል። እስረኞቹ መቼ ነው ወደ ሀገራቸው እንደሚመለሱ የሚፈቀድላቸው ግን አልታወቀም። ትልቅ እፎይታ ነው ሲሉ ማክሮን ረቡዕ ዕለት በኤክስ ገጻቸው ላይ መልእክትን አስፍሯል። የ41 ዓመቷ ሴሲል ኮለር እና የትዳር አጋሯ የ72 ዓመቱ ዣክ ፓሪስ በኢራን ውስጥ በይፋ የሚታወቁት የመጨረሻዎቹ የፈረንሳይ ዜጋ እስረኞችም ነበሩ። በሰሜን ቴህራን ከሚገኘው ኢቪን እስር ቤት ወጥተው ወደ ፈረንሳይ ኤምባሲ እንዲያቀ ተደርጓል። ጥንዶቹ ከእስር በመለቀቃቸው እንደተደሰቱ የተናገሩት ማክሮን ወደ ፈረንሳይ በተቻለ ፍጥነት መመለሳቸውን ለማረጋገጥ ንግግሮች የተካሄዱ መሆናቸውንም አክለዋል። ጥንዶቹ በግንቦት 2022 ኢራንን ሲጎበኙም ታስረዋል። ፈረንሳይ የመታሰራቸውን መሰረተ ቢስ ስትል ወቀሳ የነበረች ሲሆን ቤተሰቦቻቸው ደግሞ ለስለላ ሳይሆን የጉዞ ቱሪስት አላማ ብቻ ነበረውም ይላሉ። ሁለቱም መምህራን ሲሆኑ በፓሪስ ጡረታም ወጥተዋል። የፈረንሳይ መንግስትን ጨምሮ አክቲቪስቶችናም አንዳንድ የምዕራባውያን ሀገራት መንግስታት የኢራንን ድርጊት የማገት ስል ተሴሉም ኮንነውታል። የተከበራችሁ ተመልካቾቻችን ከብስራት የዩትዩብ ገጽ መረጃዎቻችን ነኝ ይመስሉ ነበረ። መረጃዎቹን በማቅረብ ኤሊዛቤት አራጌ አብሬያችሁ ቆየሆን። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩትዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ሉ